ዛሬ እንግዲህ ብሩኬ ወደ ቤቱ ተመለሰ። አሁን ዝና በፖሊስ ቁጥጥር ስር ዋለ። ምክንያቱም መድብል ወንድሙ ከተገኘ በኋላ ስለ ዝና ወንጀል ሁሉንም ነገር ለፖሊስ አጋለጠ። ሌላኛው ታሪክ መሀሊትን እንድትተባበራቸው ጠይቀዋት ነበረ። እናም እሷም እሽ ብላ ተስማምታ አሁን ላይ ከመድብል ጋር በመስማማት ዝናን መጠጡ ውስጥ የሚያሰክር ጨምራ አታለለችው። ከዛም እሱን ደግሞ በሚገርመ ሁኔታ ይዘውት ወደ ቤት መጡ። ከዛም አናዘው አናዘው ብሩኬ ያለበትን ቦታ መደብል እንዲናገር አደረገው ዝናን። ዝናም ተናገረ። እናም ሰተት ብሎ ብሩኬ እቤቱ እንዲመጣ ለባልደረቦቹ ወይም ለስራ ባልደረቦቹ ተናገረ ዝና አሁን ልክ ብሩኬ ሲለቀቅ መድብል ሆዬ ለፖሊስ በመናገር ብሩኬ እቤት መጥቷል፣ እናም አንድ ትልቅ ምስክር ነው በማለትም ለፖሊሶቹ ተናገረ። አሁን ዝና በፖሊስ ቁጥጥር ስር ዋለ። ሰላም! ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርቲ ይዘን መተናል እንግዲህ፣ በሚገርመ ሁኔታ ማሊት ዝናን መጠጥ አጠጥታ እንዲሰክር አድርገዋለች። ምክንያቱም ከነ መድብል ጋር አንድ ትልቅ ጥያቄ ጠየቀቻቸው። የምፈልገውን ወይም እኔ ምላችሁን ካደረጋችሁ አይደለም፣ ዝናን ቀርቶ አለምን እንድትቆጣጠሩ አደርጋለሁ በምችለው አቅሜ ብላ ቃል ገባችለት ለመድብል ለሞገስ። ከዛም እሱም ምንድን ነው ሲላትም፣ የምሳሌን ቤት በስሜ ካዞራችሁልኝ አለች። መድብልም እሺ ከወንድም አይበልጥም በማለትም ተስማማ። ግን መሀሊትን በኋላ ይሸውዳታል። መሀሊትም እሺ በማለት እንግዲህ ዝናን አሁን ከሄድኩበት ቦታ መጥቻለሁ። አይ ምንም ነገር ሆኜ ሳይሆን ፍቅረኛ ጋ ድንገት ሰው የማይደርስበት ቦታ ታይም ለማሳለፍ ስለፈለግን ነው ብላ መለሰችለት። ዝናም መሃይም ደደብነሽ የምልሽ ለዚህ ነው በማለትም መጠጡን መጠጣት ጀመረ። ያንን የሚያሰክር መጠጥም ድብን አርጎ ጠጣ። ይህን ጊዜ መደብልና ሞገስ እየሮጡ በመምጣት ዝናን ከእጃቸው አስገቡት። እቤትም ወስደው አግተው ተናገር እያሉ ቢያሰቃዩትም ሊናገር አልቻለም። በስተመጨረሻ ግን እሳት አግሎ መድብል በጣም በሚያሳዝን ሁኔታ ሲያሰቃየው፣ ወንጀልህንም ለፖሊስ ከምናገርና ዝም ብለህ ዝን ብሩክ ያለበትን ቦታ ጠቁመህን እኛ ብናስለቅቀው ይሻልሃል ሲልም እሽ በማለትም ተስማማ። አሁን ብሩኬ ያለበትን ቦታ እንግዲህ ሁሉንም ነገር ተናገረ። መደብል እንግዲህ ብሩኬ ከመጣለት በኋላ አንተ በሰው ህይወት ብዙ ቀልድሃል ማንም አይተውህም፣ በማለትም ለፖሊስ ሁሉንም ወንጀሉን የዝናን አሳልፎ በመስጠት አሁን ፖሊስ ይዞት ዝናን እስከ ወዳኛው እስር ቤት ከተተው አሁን ላይ ማሊት በእርግጥ ያንም ቤት አገኛለሁ ብላ ነበረ። መድብል የዋዛ አይደለም፣ እያንዳንዱን ነገር የሚያደርገው በጥንቃቄ ነው። ኢፍራቷ በመድብል ፍቅር እየተጥመለመለች ትገኛለች። እናም ኢፍራቷ አሁን መድብልን አፍቅሮኛል ብላ ነው የምታስበው፣ እሱ ግን እየተጠቀመባት ነው መሀሊት በእርግጥ ዝናን አሳልፌ የምሰጠው ትልቁን ነገር ካደረገችሁልኝ ነው። የምሳሌን ቤት ወደ እኔ ስም ካዞራችሁ ምንም ችግር የለ በማለት ነበረ። መደብልም በዚህ ሀሳብ ተስማማ። ነገር ግን የእውነት በእሷ ስም ሳያደርግ የፎርጅት አድርጎ መሀሊትን ሸወዳት። አሁን መሀሊት የእውነት ቤቱ የእሷ ስለመሰላት እየሮጠች ከዝና ጋ ሄዳ በ በሚጠጣው መጠጥ ላይ መድኃኒት ጨምራ እንድሰክር አደረገች። ግን ደግሞ አሁን ላይ የምትፈልገው ነገር እውነት አይደለም። ይኸው ብሏትም ሰጣት። ከዛም ቤቱን ስም ወይም ዶክሜንት ከያዘች በኋላ በራሴ ስም ነው በማለትም ቅድስትንና ምሳሌን ንውጡልኝ አለች። ከዛም መደብል ሆዬ ምን የሞኝ ነው ወንድሜና አግቻለሁ አሁን ወንድሜ ይፋለምሻል አንቺ ማትረቢ አንቺ ብሎ ደግሞ ባለቤት በማለትም ፎርጅት ወረቀት እንደሆነ ሰጣት። ይህን ጊዜ መሀሌት ጨለለች። ልላው ቅድስት እንግዲህ አሁን ብሩኬ በመምጣቱ ከምንም በላይ ተደስታለች። ምሳሌ በተለይ ጥያቄዋ በጣም ከብዶ ነበር። ሞገስ ልጅ መውለድ መከራ ነው። ልጅ ባይወለድ ላለሁኝ እኔ የሆነ ነገር እንኳ ብሆን እንደዚህ ነው የሚሰቃየው። አህላት ቅድስት ን ይኸው ልክ ልጆች የሚወለዱት ፈጣሪ ባለው ነው፣ የሚያኖራቸውም ፈጣሪ ነው። ስለዚህ እንደዛ አይነት ፈተና ሲመጣ ደግሞ ፈጣሪ ከጎናቸው ስለሚሆን ነው። በእርግጥ የምሳሌ ፈተና በጣም ብዙ ነው። ከዛ ከማይድን ያዳናት ጌታ፣ አሁን ዛሬም ደግሞ ፈጣሪ ያክማታል ብዬ አስባለሁኝ። አባቷን ያመጣላታል አለችው። በጣም ፈተና የበዛባት ልጅ፣ ስትሰቃይ የኖረች በቃ፣ ምን ይሻላል አለ። ተው ሞጌ፣ እንደዚህ ማትበል ግን ደግሞ አለች። አሁን ማሊትን ሞገስ ሄዶ ሊጠይቃት ሲል መድብል፣ እኔ ልጠይቃት፣ እምቢ ካለች አንተ ትመጣለ። ምክንያቱም በእጀ ሰበብ ትሆንብኛለች፣ ይች ማትረባ። አሁን ግን መድብል የወሰነው ውሳኔ ማሊት ሁሉንም ነገር አድርጋ በዝና እንደምትጠቀምበት ምንም ጥርጥር የለውም። ሞገስ በእርግጥ ምርቅ አቅርቦላታል። ይውልች አንች አንደኛ ነገር ትጠቀሚያለሽ፣ ሁለተኛ ነገር ደግሞ እሱን ትገላገያለሽ ብሏን ነበር። እንዴት ምንድን ነው ጥቅሞ ስትልም ታገር ታስወጡኛላችሁ፣ እናንተን አምልጦን ይህን ሲጥ ያደርገኛል አለች። እሱም ማይታሰብ ነው፣ አንችን አይነካሽም እሱ አንችም አብረሽ እንደጠጣሽ ነው እኮ አንቺ ነሽ አይባልም እንደ ሰከረ በስካሩ ጊዜ የተያዘ ነው የምናስመስለው። ቢላትም በፍጹም እናንተ እሱ ተሚገሌ እናንተ አስራችሁ ብትቀልቡ ነው የሚሻለው ስትልም፣ መድበል በጣም በመናደድ ብዛት አንቺን የሚቀልብ የለም ቆፈር ቆፈር አርግ የቀብርሻለው ሲላት፣ ጨክ አይነ አለችው። አይድል ገና ምን አይተሽ ገና ጨክንብሻለው አለ። እንግዲህ መድብልን አምልጦ የሄደው ወይም ደግሞ ንቆት የሄደው ዝና መጀመሪያ ላይ ኤውልክ ስለ ወንድሜ ያለውን ነገር ትነግረኛለ ካልነገርከኝ ግን ብዙ ነገር አወጣለሁ አለው። ምን ልታመጣ ሲልም አንተ ከካሌ ሙሲሳ ጋር እንዳለህ እና እንደምሰራ ብዙ ወንጀል እንደምሰራ ቃለው ሲለውም ደንግጦ ድርቅ ብሎ ቀረ። ምን እያልክ ነው? እንደታወቅ ስለሱ ስለ እሱ አለው በደንብ አቃለሁ፣ ስለ ካሊሙ ሲሳም፣ ስላንተ ወንድሜንም ደግሞ እዚህ ኮተቴ ጭምር ከዋንትነ ሲለው ስለ አንተ ወንድም የማቅልህ ነገር የለም አለ። እንግዳውስ አሁን እንደስተዛሪው ተዛሪው ዝም ብዬ የምተውህ አይደለም ሲለው ተኩስ ተኩስ። እኔ ዝና አንተን የምፈራ መስሎ ነው? ሞክር አለው ሞገስንም አንተም ወንድ አደረገ፣ አይደለም በሉ ነው። እናንተ ሁለት ናችሁ፣ ወንድ አደላችሁ። ምናልባት አንተኛው ያው ለስሙ ብትሆንም ሞክሩኝ፣ አለ እዩልክ። እተኩስና ግንባር እንበትንላለሁ ሲልም፣ በፍጹም ሞክረው፣ ተኩስ፣ ያው ፊትህ ናይ በማለትም እንግዲህ ዝና መደብል እንዲተኩስ ገፋፋው። ግን ደግሞ ሞገስ እንደዚ አይሆንም በፍጹም ብተኩስበትም ሊነግረን አልቻለ። ግን ደግሞ ፈርቷል። ስለዚህ መረጋጋት አለብህ በማለት መደብልን አረጋጋው። መደብል በጣም ስለተናደደ መተኮስ ፈልጎ ነበር። ዝናም ንቋቸው ጥሏቸው ሄደ። አሁን ግን በመሃሊት በኩል ተጠቃ። እናም ምሳሌ፣ መድብልን ዝፈን ዝፈንልኝ፣ ዘፈን ዝፈንልኝ አለችው። መድብልም ጉሮሮ ና ሙኛል ዘፈን አልዘፍንም ሲላትም ጉንፋን ይዞኛል ሲልም ጉንፋን የያዘው ሰው አይ ዘፍንም እንደ ቅድስትዬ ስትላት ይዘፍና አለራ ዝምበዩ አለች። አሁን እንግዲህ ደስ የሚል ዘፈንም ሲዘፍንላት ጨፈረች። ምሳሌ ደስተኛ ሆነች። ምክንያቱም መደብል ይህ ሁሉ የሚያደርገው እሷ እንዳይከፋትና እንዳይደብራት እንዲሁም ደግሞ እንዳታዝንበት ነው እና ስለ አባቷ ምንም አይነት ጥያቄ እንዳትጠይቀችው ነው። አሁን ዳጣ ምሳሌን ትጠብቃለች። እንዲሁም ሉላን ዳጣ ለቅድስት እዩልሽ ማሊት ድምጧ ጠፋ። ሰው እባክሽ ገብቼ እንዳይሆን ላርጋት አለች። ተይ እባክሽ፣ የታሰረን ሰውና የተሸነፈን ሰው ማሰቃየት ምንም ጥቅም የለውም። ስለዚህ ያርፈሽ ቁጭ በይ አለቻት። ኧረ እባክሽ እኔንስ አስራደን እንዳያሰቃየችኝ ቅድስት ደግሞ አለቻት። ቢሆንም ይልሽ ቢሆንም፣ እንደዛ አይደረግም ስትል እሺ አለች። አሁን ምግብ ለመስራት ሲሞክሩም ዳጣ ምግብ መስራት ይቅርና ሽንኩርት መክተፍ አትችልም፣ አናደደቻትም። በእርግጥ አሁን ቅድስት እየቀናች ነው። ምክንያቱም ዳጣ አባቴ አባቴ እንዲሁም ሰላም የምሰራው ምግብ የሚበላው ምግብ ስትላት ከኔ የበለጠ ምግብ ሰር ያለ እንዴ? እያናደርሽ ነው በማለትም ሽንኩርት እንድትከትፍ አረገቻት። ከዛም ዳጣ አይኗን ጨፎራ መክተፍ ጀመረች፣ አቃጠላት። ከዛም እንች ብላ ድንች ስሰጣት ይሄ ደግሞ ምንድን ነው ስትል እልሽ ቢያንስ መክተፍ ባቼ አይንሽ አያይም፣ እንደ አይንሽን ገልጠሽ አታይም። ድንች ምን ያረከል አለች። አሁን እንግዲህ ዳጣ ሙያ ለመስተማር ከሰላምዬም ጋር እንድታርጋ እያለ ማመደች ነው በማለትም ነገረቻት። ሌላው አሁን ምሳሌ ስለ አባቱ አሁንም ውስጡ አይጨነቃል። ግን ደግሞ አሁን ላይ ማህሌት የምታደርገው ነገር ከባድ ቢሆንም መድብል ሴት ጠርጎ በመያዝ እንድታወጣ አደረጋት። አልፈልግም ብትልም እውነታውን እንድትጋፈጥና ከዝና ነፃ እንድትወጣም አደረጋት። ግን አሁን ማሌት የምትፈልገው ነገር በጣም ትልቅና ብዙ ነገር ነው። የምሳሌም ቤት የብሩክን ንብረት በሙሉ በራሷ በባንክም ያለ ገንዘብ በራሷ ማዞር ነበረ። ግን አልተሳካላትም። አሁን ዝናን ብታስይዘውም ግን ዝና ወደፊት ምን ያደርጋል? ማሌትን ይበቀላታል ወይስ ደሞ በሰራው ስራ ተኮባሾ ወይም ደንግጦ ይቀራል? በእርግጥ በሰራው ስራ አፍሮ ደንግጦም እየተብረከረከ ነበር። ማወቅ የሌለብህን ነገር ነው ያወቅከው፣ ጠብቅ በማለት ዛተበት መድብልብል